እግዚአብሔር ተመሰገነ። በዚህ ቀጥሎ ይህንን ወርቃማ ዝግጅት ጊዜያችሁን፣ ገንዘባችሁን አስተባብራችሁ ይህንን ኮሚቴ በግንባር ቀደምትነት መርታችሁ ወደፊትም ለሌላው ተተኪ ተሸላሚዎች ዝግጅት ለማድረግ ኮሚቴ ምክንያት ተቀጣጥላችሁ እግዚአብሔር ክብሩን እግዚአብሔር ብትሉን ይክፈላችሁ። ሌላ በዚህ ዕለት በዚህ ዝግጅት የታደማችሁ የሴንዱስ ነዋሪ በሙሉ የዚህ ዝግጅት ቁንጮ ለባሉ አስተባባሪ ጊዜያቸውን ገዘባቸውን እንዳስተባበሩ የሚሰጠው ክብርና ምስጋና ለእናንተ የሚደረሳችሁ እዚህ እኛ በራሳችን እንደምናስበው እኛ በራሳችን እንደምናቆላምጠን ሳንሆን በተለያዩ ሀገራት በሄድን ቁጥር ሴንስ ውስጥ በዘር በሃይማኖት ሳይከፋፈሉ በሰርግ፣ በሐዘን፣ በተለያዩ ነገሮች ሁሉ ሲረዳሉ ይታያሉ የሚል ወሬ የእውነት ለመናገር በየብዙ ሀገር በየብዙ ስቴት ስለሚሄድ ይሄን በመስማት እና የዚህ ሀገር አካል በመሆን በጣም ደስ ይለኛል። አሁንም እንኳን ደስ አለ ለእኔ ይህንን የሚያህል ዝግጅት አዘጋጅታችሁ ለእኔም ለነጋሲ ማለት ነው አዘጋጅታችሁ ክብር ምስጋና ለሰጣችሁ በጣም እያሰገብ እያመሰገብ ለእናንተም ላደረጋችሁት ከፍተኛ አክብሮትና መርሱን ፈጣሪ በሰላም በደስታ ለእናንተ ለሴኒዮርስ ነዋሪ በሙሉ ብትራችሁ እንዲካፍላችሁ በድጋሚ ተጠማሪ ይሄንን ስራ ሰባ ከመቶ የሚሆነው እኔ ምስጋና ያገኘሁበትን እኔ ልክብር ያገኘሁበትን እግዚአብሔር ፈቃዱ የሆነው የግንባር ቀደም የሆንኩበትን ስራ የሰሩት ከእኔ ጋር አብረን የሚሰሩ ፓርትነሮች በሙሉ ነጋሲ አጽብሃ፣ ሰለሞን ነፍሱን ንማር እና በቅርብ ጊዜ በመሃላችን የሚለይ ብዘዘው ብሩክ፣ ሁላችን በመተባበር በእርግጥ በእኔ አስተባበሪነት ግንባር ቀደም ሆኜ ልውጣ እንጂ ይሄንን ነገር አስተባበርን። በግንባር ቀደምነት ገንዘብ መዋጣን፣ እርዳታ መረዳት፣ አብረን ተቸገር፣ አብረን ተደሰን። እነኝህን ሰዎች አካተተሞ እንዲታወቅልኝ ይ ሌላሌላው ሜትሮን ሜትሮ የሚያሰኘው አብረውን የሚሰሩት በመላ ሜትሮ ውስጥ የሚሰሩት ድራይቨሮች የነበሩት ከስራ በደረቦቻችን መቶ ብር ስጠይቅ ሁለት መቶ እንዲዋጣ ከኪሳቸው ምንም ግንባር ቀደምነቱን ኔ በውስጥ ሙሉ በሙሉ ይሄንን ሽልማት ይሄንን ክብር ከኔጎን አብረው እንዲካፈል ኝ በትትክትና ጠ በኢትዮጵያኖች ብቻ ሳይሆኑ የውጭ ዜጎችም ሙሉ በሙሉ ኤርትራኖችም አብረው የሚሰሩት ለዚህ ተካፋዮች ናቸው። ስለዚህ ሙሉ በሙሉ ኤርትራኖች፣ ኢትዮጵያኖች ናቸው ማለት በዚህ በእኛ በኩል እንቆርጣቸው ጥሩ ሰዎች ናቸው። በምንም ሰዓት በተደረገ በኢትዮጵያ ስም በሚደረግ ነገር እኛ መስሪያ ቤት ያሉ በእኛ መጎል ይቆማሉ። ሌላው በዛ በጣም የኮራውት በራይ አስፋው በዚህ በእግዚአብሔር ጎልያድ እየተባለ የሚታወቀው እንደገናም ከቨርጂኒያ ቅድም ሜሪላንድ አረጌትሽ ከቨርጂኒያ የመጣችው ታታሪ የሆነችው ልጄ ሜሮን አምሮ በዚህ ደስታ ቀን በመሀል በመገኘታቸውና ብርታት በመሆናቸው ከፍተኛ ደስታ እንደተሰማኝ ትገልጽላቸው ወታል። እኔ አሁን ከነጋሲ ጋራ ወንደሉ ጓደኞቻችን ጋር ለዚህ ከተማ እንደ ፒለር ናቸው ብሎ ወይም ደሞ ልጅ እንደ እንዳናሳቸው ቤዘ ፒለር ፎር ፋሚሊ ብላ እንዳለችው፣ እኔ ይሄን ከተማ የመጣሁበት ምክንያት ትልቅ ምስራ ስመጣ ወንድሜን ማህደረ እንግዲህ እዛ አገር ያለው እንዲመጣ እናቴ መጣ ሁለት ሶስት ሴት ጋር በተውን በዚህ የተነሳ ይሄ ሰውዬ ችግር አለበት ለምንድን ነው የማይመጣው? በሚል እሱን ጥየቃ መጥቼ እዚህ ሀገር ለመምጣት ለበቃትና ይሄንን የመሰለ ኮሙኒቲ፣ እኔም እንዳገኝ እኔም ሀሳቤን፣ ምክሬን ጨዋታዬን፣ ድርጊቴን ሁሉ እንድፈጽም ላደረገኝ ትልቁ ወንድሜ በእድሜ አይደለም በእውነት የማከብረው ወንድሜ ማደረን በዚህ አጋጣሚ ይዛለሁ። ለስ ዓመት በሱዛና ያሉ ልጆቹ በሙሉ እዚህ አሁን አብረው አብረውት ከበውት አንድ ጠረጴዛ ላይ አሉ። ቨርጂኒያም ዮናስ አለ። በሙሉ የእሱ ልጆች ለእኔ እንደ ልጆቼ የምፈልገው በፈለጉ ሰዓት እንደ ሕፃን ልጅ የምልካቸው ና ማንኛውም ነገር የማደርግላቸው ስለሆነ በመሀላችሁ ዛሬ በዚህ መሀል በመገኘታችሁ በጣም ደስ እንዳለ በተጨማሪ እዚህ ከተማ ቤት በቅርብ ጊዜ ቀይሬ ወደ ነበርኩበት ቦታ ወደ ሌላ ቤት ሲሄድ ልትጠይቀኝ ሳታስበው እህቴም አክስቴን እናቴ የሆነችው ወይዘሮ ሰላማዊ በዚህ በዓል ላይ በአጋጣሚ ተገኝታ ይህንን እንድታይ እግዚአብሔር ስላረዳል እኔም እንደስናን አጅ ደስልጊ ያድ ዚጋወጡ ወንድሜ ታደለ አቶ መመን ጠናኝና አምሳለ እኔን ለመጠየቅ መጥተው በአጋጣሚ መንገድ ላይ ያሉ ሰለሞን ኮንታክት አድርጓቸው የዚህ ዝግጅት ተሳታፊ እንዲሆኑ ተብሎ በመሀላችን በመገኘታቸው፣ ስለዚህ በማጠቃላይ የሴሉስን ህዝብ አለምንም አመንታት በጣም እናመሰግናለን ማህደርን የምታውቁት ካላችሁ በደግነት በጣም የተለየ ሰው ነው ከቸገራችሁ ስራ ካጣችሁ ወደ ሱ ጋር ነው እሺ እምቢ እንጂ ቢያርክም ቢያጣ እንኳ ተበድሮ የሚሰጥ ሰው ነው እናመሰግናለን ማህደርን ቀጣይ እንግዲህ አቶ ነጋሲ ካሳ ነው አቶ በጣም የሚያስገርበው ግን ስለ ሁለቱ አሁን ብዙዎች እንደምትናገሩ አውቃለሁ። ይሄ ምሽት አይበቃል፣ ምክንያቱም በሁሉም ልብ ውስጥ አላችሁ። ይሄ ቀላል ነገር አይደለም። አቶ ነጋሴ ምን ተሰማ ከብዛ